እንዴት አይነት ስራ ነው የምትሰሩ ልጁን ምን እያደረጋችሁ እንደዚህ የምትሉት እስቲ ወር ሰላምታው አይቀድምም ወይ እናቴ ነሽ አይ በጣም ስለተናደድኩኝ ነው እንዴት ዋልክ እዚህ ምንድን ነው እስቲ ቆይ ምን ሆነሽ እንዴት ያልተፈጠረ የማይሆን ነገር ትነግሩታላችሁ? ለማን ለብርቁ ነዋ ለማን ይሆናል ምን ነገር ከተማ ሌላ ፍቅረኛ አላት ምናምን እያላችሁ

እነሱን ተዋቸው፣ አላልኩም ብርቁ እኮ እና እሱማ ማን ነው ታዲያ ምቲ እያለ ዛዜ ያው ልጁ መጥቶ ራሱ ብርቁን ሊገድሏል ነበረ ወይ? አንጠልጥሎ ይዞ ማን እንዴት ማን ነው ማለት? ምን የማን እንደሆነ ስሙን አታውቅልሻል? የኔ ፍቅረኛ የተባለው የት አጠገቧ እንዳደርስባት ብሎት አይደለም ወይ እየሄደ አንቺ ሲ ቢሆን እኔ እንደው ነኝ አንቺ ታንቺ አውቄ አይደለም ልመክርሽም አይደለም እንዴው ምን ታረጊ? ነው ደራ በሽ ያሻጭ ይደራረቡት ነገር የለም። ዘላለም አያደርገውም። ዘላለም ስለሚወድ ነው ነገር ያለው ዘላለም ይወዳል ያ ያ ያ ያ ያ ያ ያ ያ

ምንድን ነበር የሚሉ ተድሮ ምቀኛ ይሻላል? አይደለም ተድሮ ታይረባ ጓደኛ ይሻላል ምቀኛ ይባል ነበር። ምን ለማለት እየሞከርኩኝ፣ መናገር ያለብን ነገር ምቀኛ ቀጥሮ የሚመጣ ነው። የድሮ ምቀኛ ቀጥሮ ነው የሚመጣ። አሁን ጓደኛ ቅንታ እንጂ ይኸውልሽ ደነኛ ይመስላል አይደል? ፊት ለፊት በጀርባሽ ዙሮ ግን እንደወጋሽ። አሁንማ እንደው ለመንገደኛ አልሸጥከው። አዎ ለመንገደኛ አልሸጥከው። አትቀው ግን ነው ዝም አሁን እንግዲህ እኔ ረብሽኝ ጀርማን ውስጥ ሲያሰላስል ሲያሰላስል ምስቴን ይረሳልኝ አሁን ነው ልትለኝ የፈለከው ነገር ጓደኛዬ ጋር ነው ማለት ነው ማነት? ጓደኛ ጓደኛ የኔ ጓደኛ ነው። አንቺም ጓደኛ ታውቀልሻለሁ። አሁን ይላል ምን ጓደኛ ያለኝ እዚህ አሁን እያልከኛል፣ ጓደኛ ጥሩ እንዳልሆነ እየነገርከኝ ወይ መድኃኒት ዓለም ወይ መድኃኒት ዓለም ምን የማይመጣብኝ ነገር እንደው፣ የማታመጣው ነገር እኮ የለም። አንተ ልጅ እንደው ምን ባረግህ ነው የሚሻለው? እንግዲህ ለሰ ቶሎ ዳረንና ቶሎ ልጅን ልጅ። አሁን ብርቁ እቺን መሳሪያ ሸጥክበት ቦታ ላይ ፈላልገህ ሄደህ ካላመጣህ ሚስትህንም አታገኛትም፣ አንተና ለኔ መጨረሻችሁ ነው። እንዴት ይሻላል መሰለኝ፣ በቃ በቃ እንደውም ሚስ ማንታሮ

ልባት ስጡት ስለሱ ነገር ብትነግረኝ ጥሩ ነበር። ጥሩ አደረገው ነው ያሳድገው። እሺ እኔ ሰው ማክበር ምን፣ ግን ማነሽ ናት? ስምሽ ማን ነበር? መስከረም መስከረም፣ ጎሽ ጥሩ ስም ያለሽ። አሁንም መዋጋ መላክ ያለብኝ እውነቱን ነው ማለት ነው አያታዴ፣ እኔ ልጅ ነው እያለ ሲያሳማኝ የነበረ እውነቱም የኔ ዘር አይደለም ማለት ነው። የኔ ዘር እንደዚህ አይነት እንደዚህ አይነት ማንች ወረበር እንደዚህ አይነት ዘረፋ ሰቤቱ ውስጥ ምን አይነት ልጅ ነህ አንተ? ደግሞ አንተ ነው ሚስት ማጋብ ማድረግ አልተለ እመ ዋጋድ አያታዴ ጋድና ዘው እንደፈለገ እሞች በሌ ምን ላድርግ እሞች በሌ ሚስት እንደዚህ አይነት የእኔ ዘና ነው እንግዲህ። ሁ ደግሞ አንተን ደግሞ ምን እንደሚያደርግህ አልነግርህም። አታደርግም አይባልም፣ አታደርግም አይባልም። በርኩም እች ልጅ ማግባት ከፈልግ እች መሳሪያ ያደረስክባት ቦታ ላይ ጠብቁ በይ። ይኸው ይኸው ይህችለች ደግሞ አታገዛትም የምትለኝ በሆነ ደግሞ አንተ ደግሞ እንግዲህ በረሃ ሰፈር ምን አለበት እንደው ተዚህ ልጅ አናት ላይ ብትወር ብታዪው ምን አለበት? አልተወው እንደውም ያች እህቱን ልካት ይዛኛለች። አልተወው እንዴት ያለችው እና ለአልተወው ሌሊት እንደው መከራ። አንቺ ጠጅ እስኪ እኔ እንትን ምንድን ነው በ እስኪ የበቆሎ ነገር ይዘሽልኝ

ተደፍተ እንዳታለቅስ ተበራሹ ነው። ተደፍተ እንዳታለቅስ። እንግዲህ ቶሎ እናንተ ነው እንደተኛው ልትገልኝ። እንዴት ታለቅሳለህ? ምን ልታደርግ ነው? እንድታለቅስ ነው? አለቀሰ እንደው እስካሁንም አያለቅስ ይሆናል እንጂ የእኔ እኮ እንደው የምሰጂ በይ እስኪ እሱም እየለቃቀምሽ እኮ የእኔ እኮ ልልሽ የፈለኩት እናቴ ነሽ እ እውነትሽን ነው። ቢሆን እኮ መልካም ግን ያሁን እያወሩት ያሉት እሱም አባቱ መሰጠት ነው ብዙ ምናምን ያሉት ነገር እ ሳይቀር አለ እኮ ቀርቷል ነው እያሉ የውጭ ፕሮሰስ? አዎ ቀርቷል እያሉ እንዴት? ቆይ የአባቷን ፕሮሰስ ጀምሯል ቀርቷል ታሉኝ። ቆዩ እኮ እነሱ ደግሞ የሚፈጠረውንም ታውቃለህ፣ እምታደርገውንም የሚፈጠረውንም በሙሉ ታውቃለህ። እኔ እኮ መልሶ ደግሞ እንዳይገዛበት ይህን ሰጠህ መሳሪያ አንሸጬ ነው ብለህ ለሱ ስጠው። እንደ ምን እንደሚያደርግህ እኔ አይመለከትም። አሁኑኑ ወይ ጠፍተህ ህድ፣ ወደ መዋል ህድና ወደ አያታዴህ ህድ። በሚስትን ደግሞ ተገኛት እሙት በርጉ

ልጁን ነው እንጂ የውጭ ሀገር ፕሮሰስ እኮ በጣም ቀላል ነው። ከተማ ስትኖር ደግሞ በጣም ቀላል። እንደው ግን እርግጠኛ ነች? ታገቢዋለሽ ነው እንድትሰመትበት ነገ እምን እንግዲህ ምን ይሻላል ምን እና እንደዚህ አይነት ልችልጅ ትፈልጋለች ይመስላል እንደዚህ አይነት ነገረኛ እና ተንኮለኛ ልችልጅ ትፈልጋለች ይመስላል ታልፈልጋችም እሷ ምን እንደምንም ብለሽ ግ ነገ የሚፈጠረውን ነገር ሳስበው ነው አይናስብበታልን ለማንኛውም፣ አሁን ዛሬ ምሄድ አለብኝ። ደህና ዋል በይ። ምች እንዳያገኝሽ። እሱን ነገር ፀሐይ ላይ አትዳፈሪው እ እህ ያመላየሆ ሞአሁን አሁን መሳሪያው ያለበትን ቦታ ወሰደ። እች ልጅ ማግባት ከፈለግ አሁን መሳሪያው ያለበትን ቦታ አንተ ብልጥ ነህ። ስለዚህ ለማን እንደሸጥከው ታውቃለህ። በአምሳ ብር ሰውዬውስ ምን አይነት ሰው ቢሆን ነው አምሳ ብር መሳሪያ በአምሳ ብር ይዞ ሄደ።

ጠረው እኮ ዝም ብሎኝ ሄደልሽ ልጄ። ኧረ ያልሆነ ነገር አድርጎ እባክሽ የማይሆን የማይሆን የማይሆን ሥራ ሰርቶኝ ሄደ። ይኸውልሽ፣ ይኸውልሽ፣ ደህና ነሽ? እኔ ምን ተፈጥሮ ነው? ኧረ የማይሆን ነገር ሰርቶ ነው። ምን ብዬሽ እነግርሻለሁ። ሰላም ነሽ? እንደምን ነሽ? ደህና ነሽ? ይመስገን፣ በሰላም ነው። ደህና ነኝ፣ ፈጣሪ ይመስገን፣ ደህና ነኝ። እኔማ ፍራ ሟጐታችሁ ነገረችው ወይ ብዬሽ ልጠይቃችሁ ነበር ማና ወፍራሙ ሰው ይብቻ አጎታችሁ አለማየሁ ነው። አጋ የኔ ወንድም፣ የብርቁ አጎት አለማየሁ። አይ ከ ከከተማ የመጣው ሳይሆን እዚህ አለ እዚህ ያለው አህ ዘላለምን ነው። ዘላለምማ ያው ያው ነው። ተይው ያው ነው። አልሸሹም ዞር አሉ። አልሸሹም ዞር አሉ። ወይ ጉድ! መንገድ ላይ ስትመጪ ምንም ወሬ አልሰማሽም? ምንም አይሰማው ምንም ነገር ይልቁን ስለሳቸው የነገርኳቸውን ነገር ወይስ የነገረኝ ነገር፣ ማለት የተፈጠረው፣ ምን ብሎ ደግሞ ነገረኛ፣ ምን ብሎ፣ ምን ብለሽው ነው? ምን ነገር መጣ? አይ ከከተማ ምናምን ብዙ ወሬ እየተወራ ያንን ነግሮኝ ነበር፣ አማክሮኝ ነበር። ደግሞ ምን ተወራ ልጅ? ምን ተወራ? ብዙ ነው የሚወራው። ምንድን ነው ደግሞ እስቲ ንገሪኝ አራኔ። ምን ብዙ አላቅም፣ እሳቸው ናቸው የሚያውቁ፣ ብዙ አላቅም ነኝ። እና ከአንቺ ጋር አውርታችኋል? ከአንቺ ጋር አውርታችኋል? አዎ አንዳንድ ነገር ነገር አውርታ ነው አውርታችኋል። እና ንገርኛ ንገርኝ እስኪ ከእሳቸው ጋር አልተነጋገሩ? አረ የለም፣ አልነገረኝም። ምንም ነገር አልነገረኝም፣ አላገኘሁትም። አይ ብትመክሩበት ጥሩ ነው ብዬ። አልነገረኝም፣ ስለ ሰርጉም ስለ ምንም። ብትመክሩበት ጥሩ ነው። እስኪ ንገርኝ ልጄ፣ ደግሞ ምን ሆነ? ደግሞ ምን ጉዳይ መጣ ይሆን? እስኪ ንገርኝ። አይ ብዙ ነው የሚባለው፣ እንግዲህ እሳቸው ይጠይቋቸው እና ይመካከሩበት። እስኪ ንገርኝ አንቺ አንቺ ለምን አልነገረኝ? እንግዲህ ከከተማ ቦይ ፍሬንድ አላት ምናምን ይባላል ወይፍሬንድ አላት ው እንደት ሰምተን ሰምተ ነ እየተረጋገጠ ነው። ው እንደዚ ይባላል። አንቺው ጓደኛዋ አደለሽ? እህ እንዴት እንዴት? ወይ ፍሬንዷ ማን ነው ንገሪኝ። ከተማ ነው ያለ። እርሱ አያውቁትም አላውቀው። እንዲው ተናንቀው አይተሻችዋል? ው አብረው ነበር የሚኖሩት። አብረው አንድ ቤት አንድ ቤት ላይ አንድ አልጋው ላይ አንድ አልጋ። በፊት አብረው ነበር የሚኖሩት፣ እዚህ ከመምጣቷ በፊት ድሮ እዚህ ስትመጣ፣ ያው እዚህ ስለሆነች፣ እንዴት አብረው ይኖራል? እርግጠኛ ነሽ? ይሄ አይደረግም። እኔ ብዙ ነገር አውርተናል ከልጅቷ ጋራ ብዙ ነገር አውርቻለሁ። ከቤተሰቦቿ ጋራ ብዙ ነገር አውርቻለሁ። ከአባቷ ጋራ ብዙ ነገር ተወያይተናል። ጭራሽ የቤቴ ደረስን የመጡ ቤተሰብማ እንዴት ያውቀዋል? እንዲያለ ነገር ብሎ ነው መጣው ነገር ፈልጉኛል። እኔን እኔ የታፈርኩ የተከበርኩ ሰው እዚህ ሰፈር ምን ድምጽ የማይሰማ ሰው እኔ ቤት መጠው እንደዚህ አይነት እንደዚህ አይነት ብልግና እኔ ቤት አይደረግም። እኔ ቤት አይደረግም። እውነቴን ነው የምልሽ። እኔ አጠርተሽ ንገሪኝ፣ አጠርተሽ ንገሪኝ። ይሄ ነገር ሌላ ሌላ ስር ይሰዳል። ሌላ ነገር ውስጥ ነው የምንገባ። እውነቴን ነው የምልሽ። አይ እውነታውን ነው የነገርኩት። እኔ ለብርቁ በጣም ስለማስብ ነው እንጂ እንደዚህ ማለት የለብኝም አውቃለሁ፣ ግን ለብርቁ በጣም ስለማስብ ነው የነገርኩት። ለመሆኑ ከብርቁ ጋር ትግባባላችሁ ልጄ? በጣም ነው የምንግባባው። ምን ዋጋ አለው፣ ምን ዋጋ አለው። ትግባባላችሁ እንጂ አትጋቡ ልጄ። አይታወቅም። የሚፈጠረው ነገር እንግዲህ ቀደም ብለሽ ብትግባ ቢኖረው ጥሩ ነበር አ አሁንም እ ባለትዳራ ያገባ ባለትዳራ ያገባው አሁንስ ቢሆን እውነትሽን ነው ልጄ፣ እውነትሽን ነው ባለትዳርና እንዴት ያገባል? እስኪ እንግዲህ እሷ ናችሁ ጓደኛዊ ቢሆንም ይሄን የምነግሮት ብርቁም ስለሚያሳዝነኝ እርስዎም ትልቅ ሰው ኖት ብዬ ነው እንጂ ለሌላ ነገር አይደለም። እውነትሽን እና ሁሉም ነገር ጓዙን ጠቅሎ ቤቴ ገብቷላ? ሁሉም ነገር ጓዙን ጠቅሎ ይሄ ልጅ እንደው የማያመጣብኝ ጉዴ የለም በቃ እንደው የሚያመጣብኝ ሚስት ብሎ የሚያመጣብኝ የሚያመጣብኝ ተንኮል የሚያመጣብኝ ለኛ ምን ተንኮል አለው ብሩቅ እኮ በጣም ጥሩ ልጅ ነው ተንኮል እንኳን የለውም ምን ያላመጣብኝ ነገር አለ ልጅ አንቺ እኮ አብረሽኝ ስለማትኖሪ ነው እንዴት ምን ትንሽ ቀን ትንሽ ቀን አብረሽኝ ብትኖር ና ጉዴን ብታዪው ምን አለ ጉዴን ብታዪው የኔ ልጅ ምን፣ ለህለምን ጉዳይ ብሎ ነው? ብርቁ እንግዲህ ትዳሩ ጉዳይ ነው። እሱ ስላላወቀ ነው እንጂ ሆን ብሎ ያደረገው ነገር አይደለም። ወይ እኔም ስላላወቀ ወይ ቦይ ፍሬንድ እና እውነትህ እንደዚህ አድርጋለች ች ልጅ ምን ምን ብትንቀኝ ነው? እንዴት አድርጋ ብትንቀኝ ነው? እንግዲህ ከተማ እንዴት አድርጋ ከተማ ቦይ ፍሬንድ አላት። እንግዲህ ብትመክሩበት ጥሩ ነው። እንደዚህ እንደዚህኑ ትዳር ይከብዳል። ቤቱን ታውቂዋለሽ። የልጁ የልጁን አዎ ከተማ ነው ያለው። ቆይ የሚገናኙበት ቦታ አለ አሁን? የምታውቂው ቦታ አለ አሁን? እዚህ ነች ከተማ ስትሄድ ነው የሚገናኙት፣ ይገናኛሉ። ከሁሉም ብርቁ መምከር ይሻላል ይመስለኛል። ታ እንድታሳይ ይፈልጋል። እጅ ከፍንጅ እንዲዛት ይፈልጋል። እኔ ምን አይነት ሰው እንደሆነ ከዛን ጊዜ ታይኛለች። እጅ ከፍንጅ እንዲዛት ይፈልጋል። በቀጥታ ችግር የለውም። ያለችበት ቦታ ድረስ እንድትወስጂ እንፈልጋለን። ያለችበት ቦታ ድረስ ችግር የለውም። ወስዶታለሁ ብቻ ብርቁ ልቡ እንዳይሰበር

ሰሪት ፈልጌ ነው። እኔ እፈልግሽ ነው ደውዪልኝ አላልኩሽ? ስልኬ ትራንስፖርት መጣሽ። አንቺ ደግሞ በቃ ሀገር ሁሉ የኔ ነው አለሽ። እንደ መምጣት እኮ እችላለሁ። የኔ ነው አላልኩም፣ ግን በእኔ ሀሳብሽ እዚህ ያለ ስም ስማት ትችይ። እንግዲህ ሚፈልግሽ መጣው አጋጣሚ። እሺ ለምን ነው የፈለግሽኝ? ቀ ምንድን ነው የፈለግሽኝ ነው? አንቺ መቼም እዚህ መጣሽ። ምን አለኝ ቅድም? አቅፎ ከኋላሽ ወጋሻል ምናምን ነገር። የምርም አሪፍ። እንደዚህ አይነት ሰው ነሽ። እንደዚህ አይነት ቅኔ አይገባኝም። ቅኔ ያለም ቀጥታ ነበር ምን ሆነሽ ነው ፈልጊሽ? ጓደኛዬ ቤት ስለመጣው ነው ሆነ ወሬ የምዘዋጥሪ ዝም እንዴ? ለማን ነው ወሬ? ማን ሌላ ጓደኛዬ የለኝም። እንግዲህ ምን ስራ ላጣው ምን ይሄዳለ እኔ ስራ ስላለብኝ ጓደኛዬ ስለሆንሽ ጓደኛዬ ብዬሽ መጣሁ እንጂ ከደበረሽ እሄዳለሁ። አለ ያለብኝለጉ ጓደኛዬ እንድትሆኝ አልፈለኩም። እንደዚህ ዓይነት ጓደኛ ደግሞ ሁለት እንደዚህ ያረከሽ ለማንኛውም፣ ጉዳይ ያለኝ ወደ ሳፍ የሄድበት አለኝ ነው። አዎ የማይሆን ነገር ነሽ። ምን አልኩኝ ነው? ቦይፍሬንድ አላት። ከብዙ ሰው ጋር ነበር እኔ

ምን አረግልሻል ብዙ ወይ ብሬን እኔ የለኝም

ነው ደግሞ ሰራልሻለሁ። ጠብቂሽ። በዚህ ቻናል አንላቀቅም።